አሸብር ተደገመ። ስሙን አታበላሽ እ ሲጀመር ጀግና ለባሉ ዘውድ ናት የሚባለው ነገር በሱ አይቻለሁ። አብሽን ደግማ ዘውድ ናት ማለት ነው ባይዘው ልጁ እቅዱ ምናምን ምናምን ራሱ አሁን ሳነበው በእኔ መስመር ነው።

በሁለተኛ ደረጃ የመሬት ነገራችሁ ሁላችሁም ወንድሞች እህቶች፣ በጣም በጣም ከልብ አመሰግናለሁ። መልካም ምኞት ለኛ የተመኛችሁ በሙሉ እግዚአብሔር ከኛ የበለጠ ነገር ያደርግላችሁ። ያሰባችሁት ነገር ይሳካላችሁ። ፈጣሪ የልባችሁን መሻት ይስጣችሁ። ይሄን ማምለድ የሚችለው እና ዛሬ ላይ እንደዚህ የልጅ አባት ሆኜ ራሴ በጣም ደስቶኛል። ወንድ ልጅ እፈልግ ነበረ እግዚአብሔርም ደግሞ የልቤ መሻት ወንድ ልጅ ሰጥቶኛል። እና እንግዲህ ያልወለዳችሁ ጓደኞችም ውለዱ ማለት አቆሙ ቀድማችሁ ከዛ ውለዱ። ለዚህ ክብር እግዚአብሔር ያውቃችሁ። ግን ስሜቱ ደስ ይላል። የብር የስነግራችሁ ማለት ነው እንደዚህ ልጆች የሆነ እያየሁት የኔ ልጅ መሆኑን ደግሞ አእምሮ ሲያቅ ሲያምን ሞር ደግሞ ደስታለ ማለት ነው። እና ከምነገራችሁ በላይ ዛሬ ሐሴት አደረጋለች ልቤ ማለት ነው። እና ሩታየም እንኳን ደስታለች የወንድ ልጅነት እና አባት ማለት ነው። ብቻ እኔ ፈጣሪ ምን እንደምለው አላቅም የሆነ ነገር አርገን መካስ ምንችል ሩታ ስሙ ማን ስሙ ማን እንደሆነ በዚህ አጋጣሚ ደግሞ የሩታ አድራዎች ቤተሰቦች እኔ በወኩሌ በጣም ነው የማመሰግናቸው። ብዙዎቹ በጸሎት የረዷት እግዚአብሔር በሰላም ይፍታሽ ያሉ ክርስቲያን ወንድሞችም ሙስሊም ወንድሞችም፣ በዞችም እንደዚህ እናቶችም ጸሎት ያደረጋችሁላት በሙሉ በእህትነት እንትኔ ከንኪ ይውላል። የሁላችሁም ጸሎት ነው ለዚህ ክብር ያበቃን። የእናቶቻችን የአባቶቻችን ጸሎት ነው እና ለዚህ ክብር ያበቃን ጌታ የሚመስገን። በቃ ምንም ክብር ሌላ ምለው ነገር ራሴን በራሴ እንደዚህ ማየት ደግሞ ራሴ ያለ አረፈ